ብሩኬ ቀለበት ሊያስርላ ነው፣ በቃ ላ ሀይምዬ እንግዲህ እንግዲህ ጥንጋችሁን የያዙ ሁላችሁም ማለት ነው። እንኳን ደስ ያላችሁ ሀይምዬ ና የቡቡ ወዳጆች፣ የምር በጣም ነው ደስ ያለን። እስኪ በሰላም ያስመሸን እስከሚመሽ የቸኮ ለማን ነው? ወው በጣም ደስ ይላል ቀኑ ዛሬ በሰላም ያስመሸን። በጉጉት እንጠብቃለን ማለት ነው። በጣም ነው የምታምሩት ሀይምዬ ና ቡርኬ ወው። ይችን ቀን ያሳየን ጌታ ፈጣሪ ይመስገን ነው አልሐምዱሊላህ። እና በጣም ደስ ብሎናል የምር። ብሩኬ ና ስዴት ላይ ይለያለህ ሁልጊዜ የምንለው ነገር ነበር። ዛሬ ቀኑና ጊዜው ደርሶ ደርሷል ማለት ነው። ማሻላህ ፈጣሪ አይለያቸው፣ ያማረ ሰመር ያደርግላቸው። እንደዚህ ነው ደስ የሚለው። እንግዲህ ጥላትም ምን ማድረግ አይቻልም። ወዳጆችም እንኳን ደስ አላቸው። ደስ ብሎኛል። መልካም ምሽት፣ መልካም ውሎ ያደርግልን። ወሰላሙ አለይኩም